ቫሌዶክቶሪያን ሁና ንግግር ያደረገችው ሀና ተደስን ነው። ቀደም ሲል የተመለከታችሁት፣ ዓለም አቀፍ ወይም ሀገር አቀፍ ዜና ሽፋን ሰጥተዋታል። ሀና በትምህርቷ በጣም እጅግ ከፍተኛ ውጤት ማምጣት ብቻ ሳይሆን ከታሪክ ጋር ተገናኝታለች። ሀና በትምህርት ቤቷ ያደረገችው ንግግር አለ፣ እሱ ብቻ አይደለም። ሌሎችም ተጨማሪ ዝርዝር መረጃ የምነግራችሁ ስላለ አብራችሁን ትቆዩ ዘንድ በትህትና ምጠይቀው። ካሳውን ልማና ዲያስፖራ ሚዲያ ኔትወርክን ተከታተሉ፣ ሰብስክራይብ አድርጉ፣ አብርቱን። ይህ ሚዲያ የእናንተ ነው። ቀጥታ ወደ ዝግጅቱ እናመራለን። ድጋሚ የማያገኙት እድል የ40% ታላቅ ቅናሽ። ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ። ባለ አንድ መኝታ ከ48 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ59 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ84 ሚሊዮን ብር ጀምሮ። በሁለት ዓመት ከስድስት ወር ቤቶን ይረከባሉ። አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ። የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይ ለበለጠ መረጃ በ0974400 ወይም በ0934400 ይደውሉ። ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ኢትዮጵያዊዋ ድንቅ ተማሪ ማህበረሰቧን አኩርታለች። በዳላስ ቴክሳስ ምረቃቷ እንዲሁ የቤተሰብ ደስታ ብቻ ሳይሆን አጠቃላይ ለኢትዮጵያውያን እጅግ የሚያኮራ ሆኗል። በቤተሰቧ በጥሩ ሁኔታ ታንጻ ያደገችው ሀና በውጤቷ ኤኤኤኤ በማምጣት ከፍተኛ ውጤት በማምጣት ነው መድረክ ላይ ሁሉ ንግግር የምታደርገው ቀደም ሲል በቪዲዮ የተመለከታችሁት ስፒቿን ንግግሯን ለማድረግ ያላት ፍርሃት ነው። እሱን ስትገልጽ ነበር የነበረው። ከትልቅ ታሪክ ጋርም ተገናኝታለች ሀና። ሀና በዛሬው ዕለት በዲያስፖራ ሚዲያ ኔትወርክ ከወላጅ እናቷ ጋር አብራ ትቀርባለች። እንዴት ለውጤት እንደበቃች ለሌሎች ደግሞ ወጣቶች፣ ተማሪዎች፣ ህፃናት አርአያ እንዴት መሆን እንደሚገባ እና የውጤቷ መሰረት የሆነው ቤተሰቧ፣ አካባቢዋ፣ ባህሏ፣ ሃይማኖቷ እሱን ሁሉ እንነጋገራለን እና በመድረክ ላይ ያደረገችውን ንግግር በጥቂቱ ላሰማችሁ

ቴክሳስ ድረስ ሰባት ሺህ ማይል አቋርጠው እዚህ ለምርቃቷ መጥተዋል። እሳቸው ነው ያመሰገነችው። ቀላል ነገር አይደለም። እዛ መድረክ ላይ ለመውጣት ውጤቷ ከፍተኛ መሆን አለበት። እዛ ያደረገችውን ንግግር ደግሞ በስፋት እንመለከተዋለን። አያቷን እንመልከት። አያቷ በምርቃቷ ላይ በጣም ተደስተው ነበር። ስለዚህ አያቷ ያደረጉት ንግግር ነው። እዚህ መድረስ ቀላል አይደለም፣ በእግዚአብሔር መባረክም ጭምር ነው። እንኳን ደስ አላችሁ ለማለት እወዳለሁ። በዳላስ እና አካባቢዋ የምትገኙ ኢትዮጵያውያንን ጨምሮ መላው ቤተሰቧ ኢትዮጵያውያንን ጭምር ነው ያኮራችሁት። የእናንተ ቤተሰብ ደስታ ብቻ አይደለም፣ የእኛም ደስታ ነው ልል ወዳለሁ። በዚህ ዘመን ብዙ ቀና ያልሆኑ በጣም የሚያስፈሩና የሚያሳፍሩ ነገሮች በሚሰሙበት ዘመን መልካም ዜናዎችን ማግኘት እጅግ የሚያኮራ ነው። በተለይ በማህበረሰባችን ብዙ ጊዜ በትምህርት ስኬታማ የሆኑ ልጆችን ማግኘት ምን ያህል እንደሚያስደስት ኢትዮጵያውያን ብዙ ወላጆች እዚህ ሀገር ወደ ሀገራቸው ተመልሰው መኖር እየፈለጉ ጭምር ለልጆቻቸው ሲሉ የእለት ተዕለት ህይወታቸው በጣም አስጨናቂ ሆኖ ህይወታቸውን ለልጆቻቸው ከፍተኛ በሚባል ደረጃ መስዋዕትነት ከፍለው ለጥሩ ደረጃ የሚያበቁ ወላጆች በየቦታው አሉ፣ በየስቴቱ በየከተማው አሉ። ወጥተው አደባባይ አልተናገሩም እንጂ ብዙ የሚያኮሩ ኢትዮጵያ ልጆች አሉ። እንደሰማችኋት የመጀመሪያው አፍሪካን አሜሪካን ወይም ጥቁር አሜሪካዊ በዛ ትምህርት ቤት ቫሌዲክቶሪያን እዛ መድረክ ላይ ወጥታ ለመናገር የበቃች መሆኗን ገልጻለች ሀና በራሷ አንደበት እና እጅግ የሚያኮራ ውጤት ነው። ቀላል የሚባል አይደለም። ትምህርቷን እንግዲህ በኮርኔል ዩኒቨርሲቲ እንደምታደርግ ሰምተናል። ዝርዝሩን ለምን ኮርኔልን መረጠች ወይስ ኮርኔል ስኮላርሽፕ ሰጣት? እነዚህን የመሳሰሉትን መረጃዎች ደግሞ ፋይቭ ፒኤም ላይ በቀጥታ ስርጭት ታገኙናላችሁ። ፋይቭ ፒኤም በሴንትራል ታይም ማለት ነው። በዲሲ ሲክስ ፒኤም በዚህ ፋይቭ ፒኤም ቀጥታ ስርጭት ላይ ዳላስና አካባቢያ ወይም ቴክሳስና አካባቢያ በቺካጎ ሴንትራል ታይም ፋይቭ ፒኤም ላይ በዲሲ ኢስተርን ታይም ላይ ደግሞ ሲክስ ፒኤም ላይ ታገኙናላችሁ። ዝርዝሩን ያኔ ይዤላችሁ እመጣለሁ። እሷም ራሷ እና ወላጇ አብረው ይቀርባሉ። እስከዚያው እንኳን ደስ አላችሁ። ትልቅ ዜና ነው፣ የሚያስደስት ዜና ነው። ታሪክ ከስኬት ጀርባ ብዙ ውጣ ውረዶች አሉ፣ እና እሱንም እንሰማለን። እና ከጎኔ ምስል ላይ እንደምትመለከቱት ከትምህርት ቤቷ ኃላፊዎች ጋር የተነሳችው ነው። በጣም የሚያስደስት ውጤት ነው። ለሁሉም ለዛ ትምህርት ቤትም የሚያኮራ ነው። ለአካባቢም የሚያኮራ ነው። ለማህበረሰቧ ኢትዮጵያውያንንም ታመሰግናለች። ኮሚዩኒቲውን ዳላስና አካባቢውን እሱንም በኋላ አስደምጣችኋለሁ። ከሳውን ኤልማ ነበርኩ አብሬያችሁ የቆየሁት በኋላ እንገናኛለን። ተመልሰን በሌላ መረጃዎች ደግሞ ተመልሼ ስለሚመጣ እነሱን መረጃዎች ታገኛላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። አሁንም ትንሽ ድምፅ አልተስተካከለም፣ ሁለት ሶስት ሳምንት ሆኖታል። በድጋሚ ይቅርታ ጠይቃለሁ። አምስት አንድ ሁለት ስድስት ሰባ ሰባት አርባ ስድስት ሰላሳ አራት ለአስተያየትና ለመልእክት ስልክ ቁጥር ነው። በድምፅና በጽሁፍ ጉዳያችሁን አጠራ አድርጋችሁ አስቀምጦ ምላሽ ለመስጠት ሞክራለሁ። 6463263147 በካሽና ዜል ካሻፕና ዜል ላይ መርዳት የምትፈልጉ ለሁላችሁም በዛ መጠቀም ትችላላችሁ። 6463263147 ሰብስክራይብ ላይክ አድርጉ ድናው